እሷ እንድትጎዳ ሁም ብሎ እያደረገን ያለሁም ብሎ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ ያለን አልሐምዱሊላህ። ቆይታችሁ እንዴት ነው? እኛ ጋር ምንም አይልም፣ ያው ሳምንታችሁ እንዴት ነበረ? እኛ ጋር ደስ አይልም፣ ጥሩ አይደለም፣ ጥሩ አደለም፣ ያው በዚህ ሰሞን እየተፈጠረ ያለውን ነገር ሁላችሁም ታውቃላችሁ፣ እንደ አዲስ ልነግራችሁ እንትን አይደለም እና ዛሬ የመጣሁበት ነገር አንደኛው ቤዛን ቀጥር ያታለው ትላንትና በተለቀቀ ቪዲዮ አይታችሁ ሁላችሁንም፣ ትላንት ቀጥሮ በቃ ቤዛን አስጠርቶ የሚያስጠላ ነገር አርጎን ሄዶ፣ ኤፍሬም ከዚህ በኋላ እንዳታገኚኝ አጠገቤ እንዳደርሽ፣ አጠገቤ ማይሆን ነገር ተባብሎ ነው የተለያዩት እና እንደ አንድንተን እኔ እቃወማለሁ ማለት እንዳንድ ጓደኛ ማለት ነው ማለት። በዚህ ሰዓት ሁለታቸውም ጓደኛ ነኝ ከኤፍሬም ጋር ምንም ብንቀያየምም ማለት ባነጣላም ነግሪያቸው አሉ። ሰሞኑ ግን አብረን አይደለንም። አሁንም ቢሆን በሀሳብ ስለተለያየን ኑሯችንም ላይ ተናል። በዚህ ሰሞን ያው ትንሽ ስለተደባበረን አብረን አይደለም ያለንውና እሱ ብቻውን እየወጣ ቪዲዮ እየያዘ ቤዚን እየጠራ ነገሮች እያጨናነቃት ወንብላ እንትን እንድትል እያጨናነቃት ማይሆን ነገር እንትን እያረጋት ነው ያለው። እና ቢዚ ደግሞ አሁንም ቢሆን ጊዜ ያስፈልገኛል እያለች ነው። ልክ ነች። እኔ ያልኩት ቢዚ አትናገር የነበረችበት ሁኔታ ምንም አትናገር አላልኩም፣ ሳትናገር ሀሳቧን ሳገልጽ ተቀበላት አላልኩኝም። አሁንም ቢሆን ተረጋግታ ትንገርህን ያልኩት መረጋጋት ግዴታ ነው። ሲጀመር ሰው እስከሆንን ድረስ ሁሉም ነገር ተረጋግተን ነው ማድረግ ያለብን። ቢዚን እያጨናነቃት ያለው በቃ አሁን ካልነገርሽኝ አሁን ካልነገርሽኝ ከኔ ጋር አብረን መቀጠል አንችልም። እሷ ደግሞ እያለች ያለችው ተረጋግተን ሁሉም ነገር በጊዜው ይሆናል፣ ተረጋግተን ሁሉም ነገር ነግርሃለሁ። አሁን ያለሁበት ሁኔታ ያንን ለመናገር ፈቃደኛ አይደለሁም። ስለዚህ ተረጋግተን ሁሉም ነገር ነግርሃለሁ ነበር ስትለው የነበረው እሱ ደግሞ አሁን ካልነገርሽኝ አብረን መሆን አንችልም፣ በቃ አንቺም ሂጂ ምናምን፣ ምን አይነት ነገር አመጣ መሰለኝ። ያ ደግሞ አይሆንም፣ ምክንያቱም ቤዛ ከነበረችበት ሁኔታ የመጣችው እሱን ፈልጋል እሱን ፈልጋ ነበር የመጣችው። እሱ ደግሞ ሊቀበል አልቻለም። አሁን ሁላ ቤዛ ደውዬላት ነው ያልኳት። ከንቅልፉ ላይ አልነቃውም። እኔ ይበቃ በተወው ገና ጠዋት ነው ምናምን ነገር እመጣለሁ ስትለኝ በቃ አሁን ልጠብቃት ውጪ ወጥቼ ምናምን ብዬ ሰፈር አካባቢ ነው ያለሁት። እሷን እየጠበቅኩ ነው። ከንቅልፉ ላይ አልነቃውም እና ማለት አንዳንድ ነገሮች ላወራት ነው፣ እንደ ወንድም፣ እንደ ጓደኛ ከጎኗ የሆነ ሰው ያስፈልጋታል። ሁለቱን ለመናገር እኔ ደግሞ ያንን ለማድረግ ዝግጁ ነኝ። እኔ ጓደኛዬ ወደማይሆን መስመር ሄደና እኔም እሄዳለሁ ማለት አይደለም። እና አንዳንድ ኮሜንቶችም እያየሁ ነበር። ማለት እኔን ችግር የለም ማለት እኔ ብትሰድቡኝም ባትሰድቡኝም ችግር የለውም። እና ግን እሷን አትናገሩ ማለት አብዛኞቹ ሰዎች ተረታቸዋታል፣ አውቃቸዋል ያለችበት ሁኔታ። ግን አንዳንድ የሚያስጠላ እንትን የምትጽፉ እሷን ለመንካት በሚመስል መንገድ እሷን እንትን የምትሉታል ሰዎች አላችሁ። እናንተ ተረጋጉ፣ ኋላ የሚቆጫችሁን ስራ አትስሩ። አብዛኞቻችሁ እናመሰግናለን። በጣም ተረድታችኋታል ሁላችሁም። እና አንዳንዶቻችሁ እረፉ ምለው ይቅርባችሁ። ምክንያቱም ዛሬ የምትናገሩት ነገር ለነገ ጠባሳ ይጥላል። ለዛ ሁላችሁም ጥሩ ኮሜንት ብትጽፉላትና እሷን ለማበረታታት እንትን ብትሉ የተሻለ ነው ብዬ አስባሉ። ምክንያቱም እኔም ብትሰድቡኝ ባትሰድቡኝም ያው እኔ ጋር ችግር የለብኝም። ግን እሷን ማይሆን ነገር አትናገሯት። ዛሬ እሷን ቀጠሪያታለሁ፣ እሷ ትመጣለች። አይኔ ሁላ መግለጥ እየከበደኝ ነው፣ ማለት እንቅልፍ ላይ ነኝ፣ ገና አልጨረስኩም እና እሷ ትመጣለች። እንግዲህ እሷን መታ አንዳንድ ነገር አወራታለሁ፣ ማለት ካለችበት ሙድ ካለችበት ዲፕሬሽን እንድትወጣ አንዳንድ ነገሮች በደንብ አወራታለሁ፣ ጠይቃታለሁ፣ እንደ ወንድም እንደ ጓደኛ የሚያስፈልጋትን ነገር ከጎኗ ለመሆን ያክል አሳያታለሁ፣ ከጎኗ መሆኔ በደንብ አሳያታለሁ ብዬ አስባለሁ። ያው ቢዚ ደርሳለች፣ ትመጣለች በጣም እንትን እንዳለች ውስጧ እንደተጎዳ ምናምን በጣም ያስታውቅባታል። እሷ እራሱ ማለት በእይታ ያስታውቃል፣ ግዴታ መናገር አይጠበቅባትም። እሷ ራሱ እሱ እያለ ያለው አሁን ሁሉም ነገር ካልተነገረኝ ነው፣ እንደዛ ደግሞ አይሆንም። ሰው የሰው ልጅ በጊዜው ሂደት መናገር የሚፈልገው ነገር አለ። እሱ በግድ አሁን ካልሆነ እያለ ነው፣ እንደዛ ደግሞ አይደረግም። አንተ ሰውነህ ከሰውነው የተፈጠርከው ተፈጠርከው ስለዚህ እንደ ሰውኛ ነው ማሰብ ያለብን። ሰው እንደ ሰውኛ ነው ማሰብ ያለብን። ሁሉም ነገር አስገድደህ ሁሉም ነገር እንትን ብለህ አይሆንም፣ እና ደግሞ ሌላው ያው ትናንት አይታችኋል በተለቀቀው ቪዲዮ በጣም እያስጨነቃት በጣም እየተጫናት ምናምን ነገር ነበር፣ ሁለታችሁ ይሁን ነገር አላችሁ፣ የደበቃችሁት የሆነ ሚስጥር አለ ምናምን ሲል እያስጨነቃት ነበርና፣ እኔ እንጃ እኔና እሷ ይሁን ነገር አለን ብሎ ሊያሳምናት ፈልጎ ይሁን አላቅም እሱ ምን ፈልጎ እንደሆነ ብቻ ጓደኛዬ፣ በዚህ ልክ አይደለም አቀው እኔ የሱን ጓደኛ ምን ተቃኝ አይደለም መስሎት ከሆነ እና እኔ ከጎኗ መሆኔን ለማሳየት ብቻ ነው እንደዛ ያረግኩት። እሱ አልፈልግም ማለት በነፃነት ልጅቷን በቃ ሂጅልኝ አልፈልግም ያ ትልቅ ትልቅነት ነው ማለት ምንም እንትን የሚል ነገር አይደለም። እሱ ግን እንደዛ አይደለም እያረገ ያለው፣ በቃ ያመናጨቃት የሆነ ነገር ምናምን እሷ እንድትጎዳ ሆን ብሎ እየተጎድ እንድትጎዳ እያረገ ያለው ሆን ብሎ ማለት ነው። ካለችበት ሙድ እንድትወጣ ሳይሆን የባስ እንድትጎዳ ነው እያደረገ ያለው። እና ትላንት በግድ አንዋርና እና አንቺ ይሁን ነገር አላችሁ። እኔና ቤዛ የምንተዋወቀው በሱ ነው። እኔ ቤዛን ማቃት በኤፍሬም ነው እንጂ አላቃትም። ድሮ በሱ ያወኳትን ልጅ ይሁን ነገር አላችሁ ብሎ መጠርጠር፣ ይሄ ትንሽ ማሰባዊነት የጎደለው ተግባር ነው ብዬ ነው ማስበው። ምክንያቱም ቤዛን ማቃት በኤፍሬም ነው። ኤፍሬም በጣም እንደሚወዳት ድሮ በጣም እንትን እንደሚላት ነበር ማቀው። ዛሬ ግን ከኔ ጋር እየተረጠራት ነው ጭራሽ። እሱ የፈለገውን ይበል። እኔ አሁንም ቢሆን ከተጎዳ ሰው ጎን ነው ሊሆን የሚችለው። አሁንም ቢሆንም መቼም፣ አሁንም ከተጎዳ ሰው ጎን ነው ልሆን የሚችለው። ምክንያቱም እሷ ማለት እህቴ ነች፣ እሷ ማለት ጓደኛዬ ነች። እንደ ጓደኛ ደግሞ መረዳት ያለብኝን እንረዳለሁ። አንተና ቤዛ አንተና ቤዛ ቢሆን ነገር አላችሁ ላልከው ከመሰለ አው ይኑረኝ። እኔ ችግር የለም ችግር የለብኝም። ቤዛ መታለች። ቤዚ እንዴት ነሽ? አማነ ሁሉ ሰላም? እንዴት ነሽ? አምሮብሻል። ክላስ ሁሉም አሪፍ? ቤት ሁሉም ሰላም ነው? እኛ ጋር ሁሉ ሰላም ነው፣ ምንም አይደለም። ያው ሰሞኑ ካለው አንጻር ታውቂያለሽ እንጂ እኛ ጋር ሁሉም ነገር አሪፍ ነው። አሁን መቼም እንደጓደኛሽ ደውዬ አልጨቀጨቅሽም ወይ ደሞ አደረጋለሁ፣ አ ደሞ አጨቀጨቅሽ አረ በደንብ ነው እንጂ በደንብ እረዳሻለሁ። እኔ ምክንያቱም የመጣሁትም እዚህ አንቺን እንትን ለማለት ነው፣ ማለት ከአንቺ ጎን መሆኔ ለማሳየት ያክል ነው። እኔም እንደዚህ እያደረኩ ያሉት ጓደኛዬም ጋር የተጣላሁት ማለት በሀሳብ ስለተለያየን ተለያየን፣ በአካል መለያየት አለብን እና ከሱም ጋር እንደተለያየሁ ታውቂያለሽ። አብረን አይደለም ያለ ነው እና ጓደኛዬን ማላውቀው ሰው ይሁን ቢ ነው እና ደግሞ አሁንም ካንቺ ጋር በመሆኔ አላፍርም ማለት ከአንቺ ጋር በመሆኔ አሁንም ቢሆን አያሳፍረኝም። ከሱ በመለየቴ ደስነ ያለኝ ምክንያቱም በቃ ደስ ሀሳብ እያመጣ ስለሆነ እሱን ደግፊ ለ ልቃው አይ፣ እንድትለያዩ አልፈልግም። ሙዚቃ አይ ነው ጉዳይ ማለት ችግር ነበርኩኛም እኮ ይህን አንፈልግም ነበር፣ ማለት መለያየቱን አንፈልግም ነበር ግን እሱ ከሰው አይምሮ የማይጠበቅ ነገር ከሰውኛ እንትን አስተሳሰብ ሲወጣ እኔ እሱና እንትን ልከተል አልችልም። እኔ ጓደኛዬ ነሽ፣ እንደ ጓደኛ ማረግ ያለብኝ እንትን አለና እሱን ሳረግ ደስ አላለውም፣ አልወደደም። እና ያንን ባለመውደዱ ምክንያት እኔም ከእሱ ሀሳብ ተቃረንኩናይ ከዚህ በላይ ከዚህ በላይ ምን በቃ ምንም ማድረግ አንችልም። እኔ እናንተ መሀላችሁ ያለ ነገር ትልቅ ነገር ነው፣ ጓደኝነት ማለት ትልቅ ነገር ነው። እሱን ተነጋግራችሁ ሽጡት። አይ ከዚህ በላይ ምን የምናደረገው ነገር፣ ከዚህ በኋላ ከእሱ ጋር አብረን መቀጠል ምንችል አይመስለኝ። ምክንያቱም ያን ሀሳቡ እስካልተው ድረስ ከኔ ጋር አብሮ መሆንም አይችልም፣ እኔም ከእሱ ጋር መሆን አልፈልግም ትናንት እያስጨነቀች ነበር። አይተሽ ከሆነ ቪዲዮ ላይ ነው ያዩትኝ እኮ ነገር አላችሁ ምናምን ምናምን ነገር ሲል ነበርና ይሄ ነገር በጣም ተከፍቻለሁ። እንደዛ ማለት አልነበረበትም። እኔን ባያውቀኝ እራሱ እንትን በጣም ያውቅሃል። በጣም የቅርብ ጓደኛ ነው። አይ ብቻ ሰው የፈለጉን ማውራት ይችላል። እኔና አንቺ ምንም ኖረን አልኖረን እሱ በቃ ከዚህ በኋላ አይመለከተኝም። አልቀበልሽም ምክንያቱም እስካልነገርሽ ድረስ አልቀበልሽም ብሏል አይደል? ስለዚህ እሱ እንደ እንደማይፈልግሽ ተናግሯል አይደል? ስለዚህ ለምን እንደሚያስጨንቅሽ ነው ግራ እየገባኝ ያለው። ምክንያቱም እኔ እንጃ እኔ አላቅም ብቻ ማውራቱን ላይ ይከብዳል ማለት እኔ ማለት ሰሞኑን ድሮ የማውቀው ኤፍሬም እና አንቺ ምንም ኖሮን አይደለም እንደዚህ የምናደርገው እኔ አንቺን ለመረዳት ብቻ ነው እንደዚህ ያደረኩት። ማለት ቢዚ ታውቂያለሽ፣ ሁሉም ነገር ላይ እኔ ከጎንሽ ነኝ። በሐሳብም ቢሆን በምንም ነገር ላይ ቢሆን እኔ ያለሁልሽ እሱ አልፈልግሽም አልፈልግም ቢል እንኳን እኔ ከጎንሽ ነው ያለሁት። ሁሌም አብሬሽ ነኝ። በዚህ ደግሞ የሚቃወም ሰው ካለ ለእኔ ማንም ግድ አይሰጠኝምና እኔ ሁሌም ካንቺ ጎን ነኝ ባስፈለገች ሰዓት በፈለግሽው ነገር ላይ ልትጠርኝም ትችያለሽ ማንኛውም ነገር ላይ እኔ ከጎንሽ መሆኔ ላሳይ ይፈልጋለሁ የጓደኝነትን ጥጋ ሳይተኛል ላይ ነው እና ሰው በሚያስፈልገኝ ሰዓት አጠገብ ነው ያለው አመሰግናለሁ ብቻ አይ ምንም ነገር ላይ ይሁን እኔ ካንቺ ጎን መሆኔ ሰዎች እንዲያውቁልኝ ይፈልጋለሁ ከዚህም በኋላ ከቤዚ ጎን ነኝ እኔ ከቤዚ ጋር ልታዩኝ የምትችሉት ከኤፍሬም ጋር በቀኒንጃ ከኤፍሬም ጋር ይከብዳል። ከዚህ በኋላ በእንደዚህ አይነት ሁኔታ መቀጠል ይከብዳል፣ ምክንያቱም ኤፍሬም የራሱ እንትን ያለው ሰው ነው፣ የራሱ አስተሳሰብ፣ የራሱ እንትን ያለው ሰው ነው። እኛ ደግሞ የተለየ እንትን ያለን ሰዎች እና በኤፍሬም መንገድ እኛ እንጓዛለን ማለት አይደለም እና አሁን ታውቅ አለሽ አንቺ እመጣለሁ ስትይኝ ከእንቅልፌ ገና ሳልነቃ ነው እንዴ አይ ኒው ላባብጣ ለዛ ነው የመጣሁት። እና ልነግርሽ የምፈልገው ነገር ቢኖር በቃ እንዲህ እያስጨነቀሽ መቀጠል የለበትም ቤዚ፣ ምክንያቱም በቃ እንዲህ እያስጨነቀሽ እንዲቀጥል እኔ አልፈልግም። አንቺ ተጨንቀሽ፣ አንቺ እንደዚህ ዲፕሬሽን ውስጥ ገብተሽ እንዴት እንድቀጥ አልፈልግም። እኔ እንዳንድ ጓደኛ ማለት ነው። ማለት በቃ መተው ካለብሽም መተው ትችያለሽ። እንደዚህ እየተጨነሽ መሄድ ስለሌለብሽ ነው እሱን ታዩ። በቃ ምንም

ለዛ እንደዚህ ደግሞ መቀጠል የለበትም። አንቺ እንደዚህ እንድትሆኚ አልፈልግም። እንደ አንድ ጓደኛ ሁሌ እንደዚህ እየጠራ እንትን እንድልሽ ከዚህ በኋላ ሁላ ሲጠራሽ እንድትሄጂ አልፈልግም። ጠርቶሽ እኔ እንድትሄጂ እኮ አልፈልግም። አሁንም እኔም እንድትሄጂ አልፈልግም። ግን ሁሌ ደግሞ እየጠራሽ እንደዚህ እንዲያደርግሽ ደግሞ አልፈልግም። ጓደኛዬ አይደለሽ? መቶ መምታት ነው የሚቀረው። ባይዙ በቃ ዱላ መሰንዘር እንጂ የሚያወራቸው ቃላቶች በጣም የሚያስጠሉ ለሚያወራቸው ቃላቶች ሁላ እንትን የለውም። እና መተው ካለብሽም ታዩ እኔ እውነቱን ልነግርሽ የምትፈልገው መተው ካለብሽ ታዩ እንዴ፣ እንደዚህ እንደዚህ እየሆንሽ እስከማች ተቀጣያለሽ። እንደዚህ ሞከርሽ እኮ ድረደኝ ይፈልጋለሁ ማለት ግዜ አልተዳዳሽም እኮ ቤዚ፣ እንዴት ከዚህ በላይ ምን ማድረግ ይቻላል? ሞከርሽ አይደል ካልተረዳሽ ምንድን ነው የምታረጊው? እሺ ምን ላድርግ? እንድረዳኝ እኮ ነው የምፈልገው። እንደ ድሯችን ማለት ነው የምፈልገው አይደል እንደ ድሯችን አንድ ላይ ሆነ አሪፍ ጊዜ ማሳለፍ ነው የምፈልገው። አልተቻለም እኮ በቃ፣ ያንን ሞክረሻል እኮ። አንቺ ስትመጪም አመጣጥሽ የድሮውን ኤፍሬም አገኛለሁ ብለሽ ነበር የመጣሽ። ያንን የድሮ ኤፍሬም ደግሞ አይደለም አንቺ እኔም አላገኘሁትም። ለዛ በቃ የሞከርሽውን ሞክረሻል ለፍተሻል። እሱ ደግሞ እንቢ ካለ ምንድነው ማድረግ የሚቻለው? ፈቃደኛ ካልሆነ ምንድነው ማድረግ ይቻላል ማለት። የድሮ ኤፍሬም እኔም ናፍቆኛል እኮ። ድሮ ያን የነበሩ ኤፍሬም እኔም ናፍቆኛል። አሁን ማን ምን አስነክቶ እንደሆነ አላውቅም፣ ብቻ ግን ከጎን የሆነ ሰው እንዳለ ግልጽ ነው ማለት። የሆነ አይዞ በቃ የሆነ እንደዚህማ ማን እንዳታደርግ ምናምን እንደዚህ እንደቀላል እንደዚህ ማድረግ የለብም እያለ ከጎን የሚመክረው ሰው አለ። እኔ የመጨረሻ እሱን ማግኘት ነው የፈለገው ማለት፣ እሱን አግኝቼ ጊዜ ማሳለፍ ነው የፈለገው። በጣም ናፍቆኛል ያሳለፍኩት ስርዓት ማለት ነው የምንፈልገው። ለአንዴና ለመጨረሻ ጊዜ ነው የምንፈልገው። ስልተላ ወደ ድሮችን መመለስ ነው የምንፈልገው። በአንድ መመለስ አንዴ ላገኘው ነው የምንፈልገው። ለማግኘት እኮ ትናንትም ማግኝተ ሁሌም እኮ እያገኘሽ ነው፣ ግን ምንም የተለወጠ ነገር የለም። በተሻለክ መጠን ለማሳ መሞክራ ነው እኔ የሳልኩትም ሙሉ አርጌ ያለው ስሞክር፣ አንቺ ናሱ ለማገናኘት ስሞክር አንተና እሷ ይኸው ነገር አላችሁ፣ ይኸው ነገር ጀምራችኋል መባል አልፈልግም። ቢዚ ከዚህ በላይ ምን ማድረግ ይችላል? እኔ በቃ እሱን ለትንሽ ጊዜ ነው ይቅርታ አድርጊልኝና፣ ለትንሽ ጊዜ ተይውና የሚሆነው ነገር ማየት ፈልጋሉ። እስኪ ከዛ ምንድነው የሚያደርገው ኤፍሬም። እንደዚህ እየጠገበ እንደዚህ አንቺን እያመናጨቀ እስከ መቼ እንደሚቀጥል ማየት ፈልጋለሁ። ምክንያቱም እስከዛ ድረስ ነው ያለሁልሽ እኔ እንደ ጓደኛ ነው ያለሁልሽ። ሌላ ነገር ግን በቃ ለአንዴና ለመጨረሻ ጊዜ ነው እሱን ማግኘት የምፈልገው። እኔ ከዚህ በላይ ምንም ላረግ አልችልም። ምክንያቱም አንቺና እሱን ለማገናኘት ከአንድም ሁለቴ ሞክር ያለው ከአንድም ሁለቴ የተረፈኝ ስድብ እንጂ ማንም እኔን እንትን ያመሰገን የለም ከእሱም ጭምር። ትላንትም ብቻ ሻግኝ ተሽወል ጭራሽ በሌለውበት ስሜ እየጠፋ ነበረ። አብሮች ነው ከእሱ ጋር የሆነገ ጀምረሻል። እሱ ጋር ይሄ እዚህ ጋር ያለው ሌላ ነገር አይደለም ይወት ነው ለማሳመን ሞክረው። ከዚህ በላይ ምን ላሳመን ቢዚ ምን ምንድን ነው የማሳመነው? ከዚህ በላይ እኔ እሱማ አገኝቶ ነው የሚፈልገው ገብቶሀል። ትናንት አግኝተሽው ሁልኩ አመሰግናለሁ ላደረግልኝ ነገር ነው።

እንግዲህ ቤተሰብ እኔ የቻልኩትን ያክል አርግ ያለው። ማለት ትናንትና አግኝተዋለች። ትናንትናም አግኝታው ያወራት ነገር ደስ አይልም። ምክንያቱም ቪዲዮ ላይ ሁላችሁም አይታችሁታል። የሚያወራው ነገር ለሰው ልጅ ሁሉ የሚከብድ ነገር ነው። እኔ ከዚህ በኋላ እሱን ለማግኘት ምንም ፈቃደኛ አይደለሁም። እሷ ግን አሁንም እሱን ማግኘት ነው የምትፈልገው። እኔ ደግሞ ያንን በቃ በክቶኛል። ማለት ካንድም ለት ያዘገ አገናኝቼዋለሁ። ትናንትም አግኝተው ነበር። ትናንትም ያወራት ነገር ደስ አይልም። እሱ እያራመደ ያለው በጣም በቃ ማለት ከኛ ከወጣቶች የማይጠበቅ ነገር በጣም የማይጠበቅ ነገር እሱን እሷን በጓደኛው እየጠረጠረ የሷን ሞራን በመጉዳት ላይ ነው ያለው። እሷ ደግሞ ላንድና ለመጨረሻ ጊዜ አገናኝ ነኝ ያለችኝ። ላንዲና ለመጨረሻ ጊዜ ይሄው በእናንተ ፊት ቃል ገባለሁ። ላንዲና ለመጨረሻ ጊዜ አገናኛቸዋለሁ። ያኔ አገናኝቻቸው ማይሆን ነገር ካወራ ኦር ደግሞ ማይሆን ነገር ካረገ እመን፣ ከዚህ በኋላ ከሱ ጋር በተአምር ትገናኝ በተአምር ማለት ነው እንድትገናኝ ማለት አልፈቅድም። ጠቃሚ ሰው ነች፣ እንድትጎዳ አልፈልግም። በጣም እንወዳት ጓደኛችን ነች። ስለዚህ እንድትጎዳ አልፈልግም። ለዛ አንዲና ለመጨረሻ ጊዜ አገናኘቻው አይደል? ያኔ አገናኝቻቸው ማይሆን ነገር ከተፈጠረ እመኑ፣ መቼም አታገኘው። ምፍሊ መቼም እንድታገኘው አልፈቅድም። ሲጀመር አልፈቅድም፣ አይገናኙም። ከዚህ በኋላ ከሱም ጋር እንድትሆን አልፈቅድላት። ምክንያቱም እሱ እንድየጠገበ እሱ እንደዚህ እንትን እያደረገ ሴት ልጅ እንድትጎዳ አላረጋ። ሴት ነች፣ ቶሎ ልቦ ይጎዳል። ለዛ እኔም እህት አለችኝ እቲ ላይ እንዲደርስ ማልፈልገው ነገር ላይ ቢዚ ላይ እንዲደርስ አልፈልግም ለዛ አንዴና ለመጨረሻ ጊዜ በእናንተ ፊት ቃል እገባለሁ አገናኛችኋለሁ አገናኝቼ ማይሆን ነገር ከተፈጠረ እመኑኝ ከዚህ በኋላ አታገኙም ቤዛ ኤፍሬምና ቤዛ አብሮ አይሆኑም የመጨረሻ ጊዜ ያንን አረጋለሁ ያንን እድል አመቻቻለሁ ከዛ በኋላ ግን እንዲገናኙ አልፈቅድም እና ቤተሰብ ምላችሁ ነገር ቢኖር ይሄን ነው ያው ቢዚ ተከፍታን ሄደችው ማለት ማውራቱን ላይ እያጠረኝ ነው ግራ ገብቶኛል የሰው ልጅ በዚህን ያክል ደረጃ እንዲጎዳ እድል መፍቀድ ማለት ትንሽ ከባድ ነው። እኔ ሰው ነኝ። ሁለቱም ጓደኞቼ ናቸው። ግን ደግሞ አሁንም ቢሆን ሴት ነች እሷ። ለዛ እንደዚህ አላደረገም። በቃ ሰላሙን እስከዛ ድረስ ጥሩ እንመኛለን